የባሌ ተራሮች ብሔራዊ ፓርክ ከፓርክነትም ባለፈ ለአካባቢው ማህበረሰብ ብዙ የሀብት በረከቶችን በውስጡ የያዘም ቅርስ ነው። ከነዚህም ሀብቶች መካከል ከፓርኩ ተራሮች የሚነሱ ወንዞችም ይጠቀሳሉ። ከወንዞቹ መሃል ደግሞ የወልመል ወንዝ አንዱ ነው። ከባሌ ተራሮች ውስጥ የሚነሳው የወልመል ወንዝ ለዘመናት ያለ ጥቅም ሲፈስ ኖሯል። በአካባቢም የነበሩ ሰዎች ከዚህ ወንዝ ምንም አይነት ጥቅም ሳያገኙ ዘመናትን አስቆጥረው ነገር ግን ከቅርብ ዓመታት ወደዚህ ደግሞ መንግስት በሰራው የልማት ስራ ማለት ነው። አሁን ላይ የወልመል ወንዝ በሰፊው በሀረና ቡሉቅና ደሎመና ወረዳዎች ውስጥ የልማት ስራ እየተሰራበት ይገኛል። ይህን የመስኖ ፕሮጀክት ወደ ተጨባጭ የልማት ስራ ለመለወጥ ብዙ ጥረት ተደርጓል። ቃል በተግባር እንዲገለጥም የመንግስት ከፍተኛ ቁርጠኝነት የታየበትም ሆኗል። እዚህ ጋር እንደሚታዩት እነዚህ በኮንቬንሽናል ማሽን የሚባሉ እና ኤክስካቫተር ጃካመር የሚቆፍሩት የለም። እነዚህ የሚቆፍሩት በድማሚት ደሞ ደግሞ የሚያፈነዱ ቦምቦችን በመጠቀም ነው። ይህንን እንግዲህ በትንሹ ከአስራ ምናም ኪሎ ሜትር በላይ ነው እንደዚህ አይነት ነገሩን በድማሚት የተሰራው። አሁን ለዘመናት ያለ ጥቅም ሲባክን የነበረው ወልመል ወንዝ ወደ ልማት አርበኝነቱም ተመልሷል። ብዙ ኪሎሜትሮችን አቋርጦ በደሎመና ወረዳ ጎንጎማ ቀበሌ ላይ ብቻ ሰፋፊ የበቆሎና የስንዴ ኩታ ገጠም ልማት እየተሰራበትም ይገኛል። በመሆኑ የአካባቢው አርሶ አደሮችም ባገኙት የመልማት እድልም ተደስተዋል። ለእኛ ትልቅ ደስታ ነው። ከዚህ በፊት በሚኞት ደረጃ እንጂ ሰርተን እንደዚህ ፍሬ አይተንም አናቅም። አንድ ሄክታር ደግሞ እንደዚህ ዘርቶ አንድ ሄክታር የአንድ ሄክታር ባለቤት ሰብል የሆነ ሰው የለም። ከኔ ጭምር ማለት ነው። ዛሬ ይሄን አንድ ሄክታር ሙሉ በቆሎ ይዘን በማየታችን በጣም ትልቅ ደስታ ነው እና ትልቅ ተስፋ ነው የሰጠን። ከሌሳ ምን ነው፣ ትናንት የእኛ አካባቢ ሰው ኑሮ አርብቶ አደር ነበር። እርሻም ብዙ አይታወቅም። ቆላማ አካባቢ ስለሆነ ከብቶችና ግመሎች ነው ይውሉበት የነበረው። አሁን በመንግስታችን ባገኘነው እድል ትልቅ ተስፋን አግኝተናል። ድሮ ዝናብ ወይም ይዘንባል አሊያም ይጠፋል። አሁን ከዝናብ እጥረት ወጥተናል። ህዝቡም እንዲለወጥና ከድህነት እንዲወጣ መንግሥት ላደረገው ነገር እናመሰግናለን። ከከዩምራቦ አካ አባ ቀቤና ተው ሞቱማን አገለቶሙ ጀልሲ ከና ከመታክየጥ ዋን ጉዳ ደ ፍለዳ ከብያት ከነቲ ይህንን መስኖ እንደኔም እንደ ቀበሌያችንም በጣም ትልቅ ነገር አድርጌ ነው የማየው። እኛ ጋር በመድረሱ ትልቅ እድል ነው ድሮ ዘርተን ዝናብ ስንጠብቅ ይቀርና እህሉን ቀንጭሮ ይጠፋል። አሁን ግን ዘርተን ውሃ እናጠጣለን፣ ማዳበሪያም እንጠቀማለን። ባስኔ ሴረን ብቅልች ጣዎስ ወንጅሩ መራት ቲጎ ሴረን ብቅልች ባሳ ጅራ በወልመል መስኖ ግድብ በደሎመና ወረዳ ብቻ አሁን ላይ ከ9 ሺ ሄክታር በላይ መሬት በተለያየ ሰብልም ተሸፍኖበታል። አሁን ግድቡ ከጀመረ በኋላ በቆሎ ሰፊ መሬት ተዘርተዋል። ቢያንስ ከ600 ሄክታር በላይ ነው በቆሎ ብቻ የተዘራው። የቀረው መሬት እንዳለ መስኖ አሁን እያለቀ ስለሆነ እንዳለ ተዘርቷል። አሁን ሙሉ በሙሉ ቢያንስ ስንዴ ብቻ ከ1800 ሄክታር ነው እንደዚህ እዚህ ቀበሌ ውስጥ ብቻ የተዘራው። በአጠቃላይ 9000 ምናምን ሄክታሩ ተዘርቶበታል። አሁን የወልመል የመስኖ ግድብ ከፍተኛ ቁጥር ያለውን የአካባቢው ማህበረሰብ ከተረጅነት የሚያወጣ የልማት ስራ እንደሆነም ተነስቷል። ቢያንስ ወደ 22940 ሰውም በሴፍትነት ራሱ ድጋፍ የሚያገኝበት ወረዳ ነበር። አሁን ግን በመንግስት እቅድም ከዚህ በኋላ በድጋፍ መኖር የለብንም እንደ ሀገሪቱ ራሱ የእኛ ህዝብም ይህን አቋም አለው። የወልመል ግድብ ከ20 ሺህ በላይ አባወራን ተጠቃሚ የሚያደርግ ሲሆን የመስኖ ግድቡ አቋርጦ የሚያልፍበት የሀረና ቡሉቅ ወረዳ ሻዌ ቀበሌን ተጠቃሚ እንዲሆንም ተደርጓልም ተብሏል። በአጠቃላይ የወልመል መስኖ ግድብ ከ12 ሺህ ሄክታር መሬት በላይ በማልማት ላይም ይገኛል።